በዜና መጽሄታችን አሁን ደግሞ ሰዓቱ ስፖርታዊ ጉዳዮችን የምንመለከትበት ነው። መረጃዎችን ለማድረስ መለሰ ግዛቸው ስቱዲዮ ተገኝቷል። መለሰ፣ ሰዓቱ ያንተ ነው። አመሰግናለሁ። የኢትዮጵያ ፕሪምየር ሊግ 30ኛ ሳምንት ትናንት በተደረጉ ሁለት ጨዋታዎች ተጠናቋል። ሁለቱም ጨዋታዎች በአቻ ውጤት ሲጠናቀቁ፣ የባህር ዳር ከተማ የዋንጫ ፉክክር ተስፋና ሽሬ በሊጉ የመቆየት እድሉ ተመናምኗል። ባህር ዳር ከተማ ከመቻል የተደረገው ጨዋታ ያለጎል ተጠናቋል። በጨዋታው መቻል በሽመልስ በቀለና በረከት ደስታ ባህር ዳር ከተማ ደግሞ በመሳይ ያገኘውና ፍጹም አለሙ አማካኝነት የሚጠቀሱ ሙከራዎችን አድርጓል። የጣና ሞገዶቹ የትናንቱን ጨምሮ ባለፉት አምስት ተከታታይ ጨዋታዎች ባይሸነፉም ሁለት ጨዋታ ነጥብ መጣላቸው በዋንጫ ፉክክሩ ያላቸውን ተስፋ ቀንሶታል። ስድስት ጨዋታዎች በቀሩት በዚህ ሰዓት ከመሪው መድን በ12 ነጥብ ዝቅ ብለው ሶስተኛ ናቸው። መቻል ባለፉት ሰባት ጨዋታዎች ያልተሸነፈ ቡድን ቢሆንም አራት አቻ ውጤቶችን በቅርቡ ማስመዝገቡ ወደ መሪዎቹ እንዳይጠጋ እንቅፋት ሆኖበታል። ቡድኑ አምስተኛ ደረጃም ተቀምጧል። ሌላው የትናንት ጨዋታ ሀዲያ ሆሳዕና ከሱር ሽሬ የተገናኙበት ነው። ጨዋታው አንድ ላንድ የተጠናቀቀ ሲሆን ሀዲያ በተመስገን ብርሃኑ ግብ በመጀመሪያው አጋማሽ ቀዳሚ ሆኖ ነበር። ከረፍት መልስ ግን አላዛር ሽመልስ የመታው ኳስ በቃላቡ ብሸት ተነክቶ ተቆጥሯል። መርሃ ግብሩ አንድ ላንድ ሲጠናቀቅም ሽሬ ስድስተኛ ተከታታይ አቻ ውጤቱ ነው። ቡድኑ እንደ ወልዋሎ አዲግራት ሁሉ ወደ ከፍተኛ ሊጉ ለመውረድም ተቃርቧል። ሀዲያ ደግሞ ስድስተኛ ደረጃ ላይ ይገኛል። የሊጉ 31ኛ ሳምንት መርሃ ግብር አርብ ይጀምራል። የውድድሩ ቦታም ከሀዋሳ ወደ አዳማ የሚያመራ ይሆናል። በ2017 የኢትዮጵያ ሴቶች ከፍተኛ ሊግ የተሳተፈው የፋሲል ሴቶች ቡድን ዘጠነኛ ደረጃ ይዞ አጠናቋል። ክለቡ በውድድር አመቱ ከቅዱ በታች መፈጸሙን አሰልጣኙ ተስፋሁን እሸቴ ተናግረዋል። ለቀጣይ አመት ጠንካራ ቡድን ገንብቶ ወደ ፕሪሚየር ሊግ ለማድረግ ከወዲሁ ስራዎች እንደተጀመሩም አሰልጣኙ ተናግረዋል። ታሪኳ በሴቶች ከፍተኛ ሊግ አማራ ክልል በጎንደሩ ፋሲል ከነማ ተወክሏል። ክለቡ ባለፉት አመታት በከፍተኛ ሊጉ ጠንካራ ተፎካካሪ ሆኖም ዘልቋል። ዘንድሮም በሊጉ የተሳተፈ ሲሆን በሊጉ ከሚገኙ 14 ክለቦች ዘጠነኛ ደረጃን ይዞም ጨርሷል። ክለቡ ወደ ፕሪምየር ሊጉ ለማደግ አቅዶ የጀመረ ቢሆንም ውጤቱ ግን ከሊጉ አናት ይልቅ ለግርጌው የቀረበ መሆኗል። የክለቡ አሰልጣኝ ተስፋውን እሸቴ በመጀመሪያው ዙር ክለቡ ጥሩ አፈጻጸም እንደነበረው ሲገልጽ፣ በሁለተኛው ዙር ላይ ግን ከእቅዳችን በታች ፈጽመናል ብሏል። ለዚህም የውድድሩን ቦታ አሰልጣኙ ተጠያቂ አድርጓል። እስካሁን ድረስ ያደረግነው እንቅስቃሴ በጣም በተለይ በመጀመሪያው ዙር ውድድር ሀዋሳ ላይ በነበረው ጥሩ ነበረን። ከሁለተኛው ሲዝን ላይ ደግሞ የተሻለ ስራ ሰርተን የተሻለ ውጤት እናሻ ይችላለን የሚል ግምት ነበረን። አሁን ግን አዲስ አበባ ከመጣን በጣም ከብዶናል። የልምምድ ቦታ በጣም እንቸገራለን። የትም ቦታ ስትሄድ የትራንስፖርት ወጪ አለ። ምግቡ በራሱ በጣም ከብዶን፣ በቃ ባልጠበቅ ነው ሁኔታ ውጤታችን ሁሉ እየተበላሸብን ነው ያለ። ይህንን ቅሬታችን በተደጋጋሚ ለፌዴሬሽን አቅርበን ነበር። ልዱ፣ ከመካሄዱ በፊት አልቻልንም። የፋሲል ሴቶች ቡድን ባደረጋቸው ሀያ አምስት ጨዋታዎች ስድስቱን አሸንፎ ዘጠኝ ጊዜ አቻ ተለያይቷል። በአስር ጨዋታዎች ደግሞ ተሸንፏል። አሰልጣኙ ባለፈው ዓመት ይዘውት ካጠናቀቁበት አራተኛ ደረጃ የተሻለ ደረጃ ላይ ሆኖ ለመጨረስ አቅረው እንደነበረም ለአሚኮ በስልክ ተናግረዋል። እስካሁን ድረስ ያደረግናቸው ጨዋታዎች በሙሉ እውነቱን ለመናገር ምናልባት እኔ ከአንድ ክለብ በስተቀር ሁሉም ከብዶናል ማለት አይቻልም። አንዱ ክለብ አምነን ነው የእውነት በቃ ጥሩና የተሻለ ጨዋታ ያሳየን ቡድን ነው ብለን ነው ምናስ ሌሎች ግን ተፎካካሪ ነው ከሰከንድ ሲዝን ላይ ግን የተሻለ ስራ ሰርተን እንመለሳለን ብለን ነበር ያሰብነው ስንጀምርም አምና ለምሳሌ ተከታትለን ከነበረ ወደ አራተኛ ሆነን ነው የጨረስ ነው እና በተመሳሳይ ዘንድሮም ያንን ነበረ እንደግማለን ብለን ያሰብነው አንድ እስከ ሶስት እንወጣለን ብለን ነበር በቡድኑ አደረጃጀት ከወትሮ በተሻለ ሁኔታ ጥሩ ቲም ነበር ይዘን የነበረው እንግዲህ እግዚአብሔር አልፈቀደም ብዬ ነው የማስበው ፋሲል ከነማ በኢትዮጵያ እግር ኳስ ከታላላቅ ስፖርት ክለቦች አንዱ ነው የሚለው አሰልጣኝ ተስፋውን እሸቴ ጎንደርን በሴቶች ፕሪሚየር ሊግ የሚወክል ቡድን ለመገንባትም እቅድ እንዳለው ተናግረዋል። በቀጣይ ዓመትም ይህንን ለማሳካት የሚያስችል ስራ ለመስራት ከክለቡ ጋር መስማማታቸውን አሰልጣኙ አረጋግጧል። ለሚቀጥለው አመት የመጀመሪያ ዙር ውድድራችን እንዳጠናቀን ከክለቡ አመራር ጋራ ውይይት አድርገናል። የተሰጠን አቅጣጫ አለ። ችግራችን ተረድቶታል። የክለቡ አመራር ማለት የፋሲል ስፖርት ክለብ አመራር ውይይት አድርገናል። የጋራ ግንዛቤ ወስደናል። እንዲያውም ከኛ በተቻለ ሁኔታ በቂ ግንዛቤ ያለው አመራር ነው ያለበት እና በሚቀጥለው አመት ምን መስራት እንዳለብን የተሰጠን አቅጣጫ አለ። እሱን ተከትለን እስካሁን የምናደርገው የነበረው ምንድነው በየቦታው እየዞርን ልጆችን መመልመል ነበር። አሁን ግን የምንፈልጋቸው ተጫዋቾች መርጠን እንግዲህ ምናልባት ደሞዝ ጉዳይ ላይ የሚመረጡ ልጆች ድርድር ሊያደርጉ ይችላሉ። በዛ መልክ ነው እንግዲህ በሚቀጥለው አመት እናደራጀዋለን ብለን ያሰብነው። በተጠናቀቀው የ2017 የኢትዮጵያ ሴቶች ከፍተኛ ሊግ የውድድር ዓመት ሸገር ከተማና ተከታዩ ይርጋ ጨፌ ቡና ወደ ኢትዮጵያ ሴቶች ፕሪሚየር ሊግ ማደጋቸውን ያረጋገጡ ክለቦች ናቸው። የኢትዮጵያ ሴቶች ፕሪምየር ሊግ የውድድር አመቱ ሲጠናቀቅ ኢትዮጵያ ንግድ ባንክ ሻምፒዮን መሆኑ ይታወሳል። በውድድር አመቱ 370 ግቦች ተቆጥረዋል። ካለፈው አመት አንጻር ዘንድሮ ዝቅተኛ ግብ የተቆጠረበት አመትም ነው። በውድድር አመቱ ላይ የነበሩ ቁጥራዊ መረጃዎችን ዳና ሴሳይ እንደሚከተለው አዘጋጅታለች። ተከታትለንም አመሰግናለሁ። የ2017 የኢትዮጵያ ሴቶች ፕሪምየር ሊግ ባሳለፍነው ውድድር ፍጻሜውን አግኝቷል። በፕሪምየር ሊጉ በሴቶች የዘንድሮ የውድድር አመት የተመዘገቡ ቁጥራዊ መረጃዎችን ደግሞ እንደሚከተለው እንመለከታለን። የሴቶች ፕሪሚየር ሊግ እንግዲህ በዘንድሮው የውድድር ዓመት ላይ በአጠቃላይ 380 ግቦች ናቸው የተቆጠሩት። በፕሪሚየር ሊጉ ከፍተኛ ግብ የተቆጠረበት ክለብ ደግሞ በሊጉ ቀድሞ መውረዱን ያረጋግጠው አንበርቾ ከተማ እግር ኳስ ክለብ ሆኗል። 67 ግቦች ናቸው የተቆጠሩበት። ዝቅተኛ ግብ የተቆጠረበት ክለብ ኢትዮጵያ ንግድ ባንክ ነው። 12 ግቦች ብቻ ናቸው የተቆጠሩባቸው ከፍተኛ ግብ ያስቆጠረው ክለብም ራሱ ኢትዮጵያ ንግድ ባንክ ነው፣ 65 ግቦችን በሌሎች ክለቦች ላይ አስቆጥሯል። በፕሪሚየር ሊጉ ላይ ከፍተኛ ግብ አስቆጣሪ ስንመለከት ከዚሁ ከሻምፒዮን ኢትዮጵያ ንግድ ባንክ ሴናፉ ዋቆማናት፣ ይች ተጫዋች 21 ግቦችን በማስቆጠር የውድድር ዓመቱን በከፍተኛ ግብ አስቆጣሪነት አጠናቃለች። ደረጃቸውን ስንመለከትም ኢትዮጵያ ንግድ ባንክ 62 ነጥብ ይዞ አጠናቋል። ሀዋሳ ከተማ 54 እንዲሁም ሲዳማ ቡና 48 ነጥብ ይዞ ማጠናቀቅ ችሏል። በዘንድሮ የውድድር ዓመት ክስተት የነበረው ሲዳማ ቡና ሶስተኛ ደረጃን ይዞ ማጠናቀቅ ችሏል። በሊጉም እንግዲህ ጥሩ የሚባል የእግር ኳስ ጨዋታን ሲያስመለክቱን ከነበሩ ተፎካካሪ ክለቦች መካከል ሲዳማ ቡና አንዱ እንደነበረ ማስታወስ እንችላለን። በሊጉ የወረዱ ክለቦችን ስንመለከት ቄርቆስ ክፍለ ከተማና ሀምበርቾ ናቸው። ቄርቆስ ክፍለ ከተማ 22 ነጥብ ይዞ ነው ወደ ታችኛው ከፍተኛ ሊግ ነው የወረደው። 22 የግብ ዕዳም ኖሮበት ነው እንግዲህ ወደ ታችኛው ሊግ መውረዱን ያረጋግጠው። ሀምበርቾ ከተማ በዘንድሮ የኢትዮጵያ ሴቶች ፕሪሜር ሊግ ላይ ሁለት ነጥብ ብቻ ነው የሰበሰበው 56 የግብ ዕዳ ደግሞ አለበት በአጠቃላይ በውድድር ዓመቱ ዝቅተኛ የተሸነፉ ክለቦችን ደግሞ ስንመለከት ሀዋሳ ከተማ ሲዳማ ቡና ና ልደታ ክፍለ ከተማ ሁሉም አራት አራት ጨዋታዎችን ብቻ በመሸነፍ ከአስራአራቱ የፕሪሚየር ሊጉ ተሳታፊ ክለቦች ዝቅተኛ የተሸነፉ ክለቦች ሆነዋል በውድድር ዓመቱ ሳይሸነፍ ሻምፒዮን የሆነው ደግሞ ኢትዮጵያ ንግድ ባንክ ነው በዘንድሮ የውድድር ዓመት ላይ አንድም ጨዋታ ሳይሸነፍ ሻምፒዮኖ ማያጠናቀቁ ይታወሳል ያለፈው የውድድር ዓመት አንጻር የዘንድሮ የውድድር ዓመት ሲቃኝ ደግሞ ንጽጽሩን ስንመለከት በአጠቃላይ 470 ነው ዘንድሮ ግቦች የተቆጠሩት። ካለፈው ዓመት የ ያለፈው ዓመት ላይ 470 ግቦች ተቆጥረዋል። ዘንድሮ ደግሞ የተቆጠረጉ ወደ 380 አካባቢ ግቦች ናቸው የተቆጠሩትና ዘንድሮ የተቆጠሩ ግቦች ካለፈው ዓመት አንጻር ሲነጻጸር ዝቅተኛ ነበሩ። ኢትዮጵያ ንግድ ባንክ ያለፈው የውድድር ዓመት ሻምፒዮን ሲሆን 65 ነጥቦችን ነው በማስመዝገብ ማጠናቀቅ የቻለው። ዘንድሮ 62 ነጥብ ይዞ ነው ሻምፒዮን መሆኑን ያረጋገጠው። ይኸው ኢትዮጵያ ንግድ ባንክ በተቃራኒ ክለቦች ላይ 79 ግቦችን ባለፈው ዓመት አስቆጥሯል። ዘንድሮ ግን ያስቆጠራቸው የግብ መጠን ከዚያ ያንሳል። ልዩነቱ 14 ግቦች ያለፈው አመት ይበልጣል ማለት ነው፣ ንግድ ባንክ እያስቆጠረው ይህም የሚያሳየው የዘንድሮ የኢትዮጵያ ሴቶች ፕሪሚየር ሊግ ጠንካራ ተፎካካሪ ክለቦች እንደገጠሙት ነው። ንግድ ባንክን የሚያሳየው ባለፈው የውድድር አመት ላይ የወረዱ ክለቦችን ስንመለከት ቅዱስ ጊዮርጊስና የእርጋ ጨፌ ቡና ነበሩ በሊጉ መውረዳቸውን ያረጋገጡት። በእርግጥ በዘንድሮ የውድድር አመት የርጋ ጨፌ ቡና በድጋሚ ወደ ኢትዮጵያ ሴቶች ፕሪሚየር ሊግ መመለሱን አረጋግጠዋል። ነገር ግን ባለፈው አመት ሲወርድ ስምንት ነጥብ ይዞ ነው የወረደው። ከፍተኛ ግብ አስቆጣሪ ነው ያጠናቀቀችው የኢትዮጵያ ንግድ ባንኳ አጥቂ ሴና ፋቁማ ነበረች። ባለፈው ዓመትም ይች ተጫዋች ሀያ ስምንት ግቦችን አስቆጥራ ነበር ከፍተኛ ግብ አስቆጣሪ ሆና ማጠናቀቅ ቻለችው። በዘንድሮ የውድድር አመት ላይ እንግዲህ ሀያ አንድ ግብ ነው ያስቆጠረችው። የሰባት ግብ ያክል ልዩነት እንደነበረው መመልከት እንችላለን። የኢትዮጵያ ሴቶች ፕሪሚየር ሊግ አጠቃላይ ቁጥራዊ መረጃዎች እነዚህ እነሚመስሉት ሊጉ በዘንድሮ የውድድር አመት ላይ ግን ጠንካራ ተፎካካሪ የሚባሉ ክለቦችን እያስመለከተን የውድድር አመት ሆኖ ተጠናቋል። አመሰግናለሁ።